ዛሬ ደግሞ ለየት ባለ ቪዲዮ ብቅ ብያለሁ። አሰላሙ አሌይኩም ወራህመቱላ ወበረከቱ እንዴት ናችሁ ህድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ ቅዳሜ ነው፣ ኦክቶበር 18 2025። በዛሬ በቀን ውሎ ይዤላችሁ የመጣሁት እንግዲህ አንዲት እህታችን የገዛችውን ወርቅ ነው ማለት ነው። እዚህ ጋ እንግዲህ ሁለት አይነት ዲዛይን ያላቸው የአንገት ወርቆች ናቸው። እንደምታዩቸው ሁለቱም የተለያየ መልክ ወይም ዲዛይን ያላቸው ማለት ነው። ሀባይ ዋጋቸውም መሻላ የተካበድ የሚባል አይደለም። እየቀያየራቸው ለማድረግ አሪፍ ነው እና አንደኛው ሁለት ሺ አንደኛው ደግሞ አንድ ሺ ዘጠኝ መቶ ሰማንያ ነው የተገዛው በአጠቃላይ። አራት ሺ ይቅርታ ሶስት ሺ ዘጠኝ መቶ ሰማኒያ አሪያል ነው ማለት ነው ሁለቱም፣ ውዶችዬ። እንግዲህ እንደምታዩት ነው፣ በጣም የሚያማምሩ ናቸው። ማሻአላህ አላህ ይባርክላት እህታችንን፣ ጎበዞችን። ወርቅ የሚገዛ ሰው ላይ ወርቅ ገዛሁ እያሉ ሲሉ ደስ ነው የሚለኝና ልክ ለራሴ እንዲገዛ ያክል ነው የሚሰማኝ እና ግዙ፣ ገንዘብ ካላችሁ ግዙ ግራም ሰባት ግራም ነጥብ አምሳ ነው የሁለቱም ማለት ነው። አንድ ግራም በአራት መቶ ሰላሳ ሂሳብ ነው ያስቡላት ማለት ነው። ከተሪ ባጋ ያው ደረሰኝ ይልካልኛል እንደዛ ነው። ሰባት ግራም ነጥብ አምሳ ሲሆን ያው ሶስት ሺ ዘጠኝ መቶ ሰማንያ ሲካፈል ለሰባት ግራም ነጥብ አምሳ አድርጋችሁ አካፍሉት። ያው ዋጋው እንደዚ ነው ማለት ነው ውድ ቤተሰቦቼ ያመምራሉ ያው ዲዛይናቸው እንግዲህ ሰወዳቸዋለ። ማሻአላህ አላህ ይባርክላ። ትዕዳችንም ይህንን ይመስላል ማለት ነው።